በአንድ መቶ ሀያ ሚሊዮን በላይ ህዝቦችን በያዘችው ኢትዮጵያ የመኖሪያ ቤት አቅርቦት ጉዳይ ለዘመናት ቀዳሚ አጀንዳ ሆኖ ቆይቷል። ታዲያ ይህ ጉዳይ በየዓመቱ እየጨመረ የመጣው የህዝብ ቁጥር ሲታከልበት ደግሞ በቤት ልማቱ የአቅርቦትና የፍላጎት ልዩነቱ እየሰፋ ስለመምጣቱ ነው የሚነሳው። ሀገራችን ከቤት ግንባታ አኳያ ትንሽ ወደኋላ መቅረት ይታይባታል። ከተሞቻችን እንደሚታወቀው በጣም እየተስፋፉ ነው። ከተሞች ሲስፋፉ የህዝብ ቁጥር ሲጨምር፣ የቤት ፍላጎት በዛው ልክ አብሮ ይጨምራል። ላለፉት ሀያ ዓመታት አካባቢ የገነባ ነው አንድ ነጥብ አምስት ሚሊዮን አካባቢ ነው ኮንዶሚኒየም ቤቶች ብለን የምንለው የገነባ ነው ሌሎች በግል የሚለሙትን ሳንቆጥር ማለት ነው። ከሱ አንጻር ስናየው እና ከህዝብ ቁጥሩ አንጻር ስናየው አዲስ አበባ ህዝብ በጣም በከፍተኛ ደረጃ እያደገ ነው። የቤት ፍላጎቱም በዛው ልክ ያድጋል። ስለዚህ ተመጣጣኝ አይደለም። አንገብጋቢ የሚሆነው ጥያቄው በዛ የተነሳ ነው። ፍላጎቱ ከፍተኛ ነው፣ አቅርቦቱ ደግሞ በጣም ዝቅተኛ ነው። በዛ ላይ ደግሞ በዚህን አክል ደረጃ ታስቦበት በፖሊሲ በካፒታል ተደግፎ የመጣ ሁኔታ የለም። እንግዲህ ቀደም ሲል እንደውም የነበሩት በፖሊሲ ደረጃ ራሱ ማስገባታቸውን እጠራጠራለሁ። ኔራሴ ምክንያቱም በዛ በፖሊሲ ደረጃ ገብቶ ቢሆን ኖሮ የተወሰነ የቀነሰ የቀነሰ ይመጣ ነበር እንጂ እየጨመረ ሊመጣ አይችልም በተቃራኒው ምንም እንኳ ለእያንዳንዱ ዜጋ የመኖሪያ ቤት አቅርቦ ችግርን መፍታት አዳጋች ቢሆንም አሁንም በመንግስትና የግሉ ዘርፍ አማካኝነት የመኖሪያ መንደሮች ግንባታ ተጠናክሮ ቀጥሏል። ታዲያ የልምምድ አድጎ በፋብሪካ የሚገነቡ በአጭር ጊዜ የሚደርሱና በቴክኖሎጂ የታገዙ እንዲሆን ቅድመ ዝግጅቱም ተጠናቋል። በክራይ ቤት አይገኝም፣ ከተገኘም እንዳላችሁት ውድ ነው። ይህንን ችግር መፍታት በዘላቂነት የኑሮ ውድነትና ኮስት ኦፍ ሊቪንግ እያመጣ ያለውን ጫና ለመቀነስ ያግዛል። ፍላጎቱንና አቅርቦቱን አሁን 1.5 ሚሊዮን ቤት በቀጣይ ስድስት ዓመታት ለመገንባት ታስቧል። እና 1.5 ሚሊዮን ከዚህ በፊት የገነባ ነው በ22 ዓመታት አካባቢ ነው። ከዚህ በስድስት ዓመት ከገነባን ያለንን ባክሎክ እንዳለ ልናስተካክል እንችላለን። ከዛ በኋላም ለሚመጡትና ለሚሰሩት ቤቶች ጥሩ ተሞክሮ ይሆናል። አንድ ከጠቅላይ ሚኒስትሩ ንግግር የተረዳሁት ቤቶችን በክራይም ማስተላለፍ እንደሚፈልጉ እንደዛ ሲሆን አሁን ያለውን የቤት ገበያ በከፍተኛ ደረጃ ይቀንሰዋል፣ ዋጋውን። ሌሎቹን እኮ ሴክተሮች በሙሉ የሚያግዝ እኮ ነው። በቤትነቱ ብቻ አይደለም ማየት ያለብህ እንግዲህ አንድ ሰው ማከም ቢፈልግ፣ አንተ ጋዜጠኛ ነህ፣ መስራት ብትፈልግ፣ መምህሩ እንደዚህ ማድረግ ብፈልግ፣ ሁሉ ነገር ከምን የተያዘ ነው? ከቤት ጋር የተያዘ ነው። ስለዚህ የቤት ጉዳይ ማቀዱ የህብረተሰቡን ፍላጎት በውል መረዳቱ ነው የሚያሳየው። ያንን አዲስ ለማድረግ መያዙ ነው የሚያሳየው። በቀጣይ አመታት እንደሚተገበር ለሚጠበቀው የቤት ልማት ዘርፍ መንግስት ያሳዩ ቁርጠኝነት ይበል የሚያሰኝ ስለመሆኑም ነው የሚነሳው። ይሄ መንግስት በጣም ትኩረት እንደሰጠው የቤት ልማትን ያሳያል። የጂዲፒዩን 20 ፐርሰንት ማለት ከዚህ በፊት በዚህ ልክ ተመድበው አያውቅም ለቤት። ቁጥሩንም ስናየው 1.5 ሚሊየን ቤቶች በስድስት አመታት ገንብቶ ለመጨረስ የሚያሳይ ነው እና ከፍተኛ ትኩረት መሰጠቱን የሚያሳይ ነው። በብርም ስናስቀምጠው ወደ ሶስት አራት ትሪሊየን ብር ድረስ ፈሰስ የሚሆንበት ነው። ስለዚህ ከፍተኛ ትኩረት እንደተሰጠው ያሳያል። ሊሰጠውም የሚገባ ነው ዘርፉ። ምክንያቱም ችግሩ አድጎ አድጎ አሁን ብዙ ሰው እየተቸገረ ያለበት ሁኔታ ነው ያለ። በዚህ ያክል ደረጃ ማቀዱ አንደኛ እንደ መንግስት ኃላፊነት አለበት። ሁለተኛ ደግሞ የእድገት ደረጃውንም የሚያሳይ ነው እኮ። አሁን ቀላል አይደለም የታቀደው። እንግዲህ ገንዘቡን አይተዋል። የቤቶቹ ብዛት አይተሃል። ይሄ ቀደም ሲል የነበሩትን አሳይመንቶች ያልተሰሩትንም ማለት ነው ለማካካስ የሚደረግ ፍላጎት እና ፖሊሲ በመሆኑ ከሌሎቹ ፕሮጀክቶች እኮ ያልተናነሰ ኢሹ ነው ይሄ ያልተናነሰ ጉዳይ ነው። የሀገሪቱ 20 በመቶ ያህል ጂዲፒ ፈሰስ ተደርጎባቸው የሚገነቡት የመኖሪያ ቤቶች የዜጎችን የየዕለት እንቅስቃሴ ከማቀሉም ባሻገር ዘርፈ ብዙ ሀገራዊ ፋይዳ እንዳለውም ነው የሚነሳው። ታዲያ ከዚህ ቀደም በነበሩ አመታት መንግስት ለፕሮጀክት አፈጻጸም ያሳዩ ቁርጠኝነት ይኸው የቤት ልማት ውጤታማ እንደሚሆን ማሳያ ተደርጎም ነው የሚነሳው። የሚታዩ ነገሮችም ስላሉ ይህንንም ይተገብረዋል ብለህ ነው የምትወስደው። ምክንያቱም ትልልቅ ፕሮጀክቶችን ተግብሮ እያሳየህ ነው አይደለ እንዴ? ህዳሴ ግድብ ቀላል አይደለም። የኢነርጂ ጉዳይ የምታየው ነው። ከብዙ ሴክተሮች አሁን ጋር የተያያዙ የሚሰሩ ስራዎች ስለሆነ መንግስት በውል ችግሩን ተቶታል። ይሄ ችግሩ በፖሊሲ ቀይሮ፣ ከፖሊሲ ተነስቶ ደግሞ እንደገና ምን መድቧል፣ በጀት መድቧል። ስለዚህ ይሄ አሁን መሰረት ይጥላል ማለት ነው። ስለዚህ ከእንግዲህ በኋላ ህብረተሰቡ የሚያስበው ሁላችንም የምናስበው ማለት ነው እየጨመረ በጀቱም እየጨመረ አቅርቦቱም እየጨመረ ይሄዳል ብለን እናስባለን። ቁርጠኝነቱን ግን በግልጽ ያሳየበት ነው ብሎ መውሰድ ይቻላል። የስራ እድል የኮንስትራክሽን የስራ እድል በጣም ተቀዛቅዞ ነበር። አሁን ኮንስትራክሽኑ በዚህ ልክ የሚነሳ ከሆነ እነዛ ስራ ያጡ ዜጎችን ስራ ወደ ስራ እናስገባለን። ሌላም ተጨማሪ ዜጎች ወደ ስራ እንዲገቡ ምክንያት ይሆናል።